አይደሉም አረ በሰባም እኔ አሁን አሌክስ ተሳደብልኝ ይላል ኖኖ አረብልኝን እሷም ዴስም አትፈልግም ነው እንደዚህ አይነት ነገር አሁን እንደዚህ ደጋፊ ነው ያሏት አወራቸዋለሁ ማን ነው እንደዚህ ያደረገው ላኩልኝ ምን አባታቸው አቅላቸዋለሁ ቆሻሻዎ ቆሻሻዎች ምን አባታቸው አቅላት አለው እንደዚህ ስድብ እንኳን ከመሰላቸው ለእኔ ብሎ እንኳን እኔን እንደ

ይሄዱብኝ ማናቸው? እነሱ ቆሻሻዎችስ? ይሄዱብኝ ይሄዱብኝ። እኔ ለውእስደ ማ በእኔ ግን ማንም ሰው እንዲሰደብ አልፈልግም። እኔማ ይስደውኝ ሁሉ እንደ ሰደበኝ አይደለም እንደ ይስደውኝ። ማናቸው? እነዚህ አጠይቅም አጠይቅም። ይቅርታ እነ ማናችሁ? እናንተ አጠይቅም። ይቅርታ አጠይቅም። እኔ እያልኩ ነኝ። ይቅርታ እሷ እንኳን አጠይቅም ቲም ነው ምላት። ምን አገባችሁ አትልም። ይቅርታ ቀጥል ላላችሁ ይቅርታ። አትልም አትልም። ውጭ የቆሻሻ ልጆች ንወጡ። አልቅሺ፣ ገና አስለቅሳችኋለሁ። እኔ እንደዛ አይደለም። በቃ ከዴዚ ጋር እንዳልጫወት እንዳልስቅ ነው እያደረጋችሁ ያላችሁ። እንደዛ ከሆነ ኦኬ፣ ችግር የለውም፣ ችግር የለውም። እሺ፣ ኦኬ፣ ችግር የለውም። የእሷ ወዳጆቹ ናችሁ። እንደዚህ የአዲያም ፎቶ መዘቅዘቅ ለእናንተ ይሄ የሚያረካችሁ ከሆነ ኦኬ። አሁን የእኔ ፎቶም ትደግምታላችሁ፣ ትደግምታላችሁ፣ ትዘቀዝቁኛላችሁ። ለማየት ያብቃችሁ።